ሰላም እንዴት ናችሁልኝ? ዛሬም በሌላ ቪዲዮ ተመልሻለሁኝ። ዛሬ ይዤላችሁ የመጣሁት በጣም ቆንጆ የቁርስ አሰራር ነው። በጣም ቀላል ነው። በጣም ፈጣን ነው። ቶሎ የሚደርስ የቁርስ አሰራር ነው ይዤላችሁ የመጣሁት እንደምታዩት ነው፣ ጨጨብሳ በእንቁላል ነው የሰራሁት። በእውነት በጣም የሚጣፍጥ ቁርስ ነው። እስከ መጨረሻ ቪዲዮን ተከታተሉ። ቪዲዮን ላይክ፣ ሰብስክራይብ በማድረግ አበረታቱኝ። አሁን ወደ ስራው ልግባ ዱቄታችሁን እኔ ያው ነው ዱቄት ነው የተጠቀምኩት በፈለጋችሁት መስራት ትችላላችሁ በስንዴም በጤፍም በተለያየ ነገር እና እንደ ቤታችሁ መጠን ዱቄቱን አዘጋጁት አሁን የጨመርኩት ድንብላል የተፈጨ ድንብላል ትንሽ ለቃ ነው አንድ ግማሽ ማንኪያ ያነሰ አብሽ ትንሽ አብሹ እንዳይበዛባችሁ ድንብላሉና አብሹን ጨምረን ስንሰራ ቆንጆ ቃና ነው የሚሰጠው። ጨው የሚበቃኝን ያህል ተጠቅሜ ያለሁኝ። አሁን ውሃ ጨምሬ እንደዚህ በደንብ አርጌ በወፍራሙ በጠብጠዋለሁኝ። ያው መጠኑንም አልነግራችሁ እንደ ሁላችንም እንደ የቤተሰባችን መጠን ነው የምናዘጋጀው። ለዛ ነው መጠኑን የማልነግራችሁ እና አሁን በደንብ አድርጋችሁ ከመታችሁት እንትን ቆንጆ ነው የሚሆነው። ግን እንደዚህ ደግሞ በማሽን ስንመታው ምንም አይነት የመጓጎል ነገር የለውም። ስራችንንም ስለሚያቀልልን ነው እንጂ በደንብ ተደርጎ ከተማሰለ በእንቁላል መምቻው በደንብ ይፈርስልናል። አሁን እንደዚህ ወፍራም መጥበሻ ያለንን መጥበሻ ጥደን በመካከለኛ ሙቀትና ሙቀውና ያው ቅድም የበጠበጥነውን ሊጥ እንዲፈሰስ እናደርገዋለን። ያው ስንበጠብጥ መወፈርም መቅጠንም የለበትም እንደዚህ ቆንጆ ቂጣ እንዲወጣልን። ያው ፉርኖ ዱቄት ስለሆነ ይሄኛው ትንሽ በሰል ማለት አለበት። በኋላ ላይ ሆዳችንን እንዳይዘን ትንሽ በደንብ ማብሰል አለብን። አሁን እንደዚህ የመጨረሻውን ቂጥ እንደዚህ እንዳሳየኋችሁ ሁሉንም ጋግር ጨረስኩኝ። ነው እንደምታዩት ነው። ከዛን በፕላስቲክ ሰሃን እንዳይቀዘቅዝብኝ ክዳን ባለው ፕላስቲክ ሰሃን ወይም በሚመቻችው ክዳን ነገር እንዳይቀዘቅዝ እናስቀምጠዋለን፣ ሁሉንም የምንፈልገው መጠን ጋግረን እስከምጨርስ። ከዛን እንደዚህ ጎድጎድ ባለ ሰሃን የጋገርኩትን ቂጣ ስብርብር አድርጌ ጨምረዋለሁ። ከዛን የሚበቃኝን ቅቤ እጨምርበታለሁ። እንደ ጋገር ነው የቂጣ መጠን ማለት ነው። አሁን እንደዚህ በደንብ አድርገን በእጃችን እናሸዋለን ቅቤው በደንብ ተደርጎ ውስጡ በደንብ እንዲገባ። ለምን ፉኖ ዱቄት ቶሎ ቂቤ መቀበል ነገር የለውም፣ እና እንደዚህ በእጃችን መታሸት ይፈልጋል። በትኩሱ ሳይቀዘቅዝብን ቂጣው በደንብ እሽት ስናደርገው ቆንጆ ጣዕም ነው የሚሰጠው። አሁን ጤፍ ስንዴ ስንጋግር ግን እንደዚህ እንትን አይልም ቶሎ የመምጠጥ ባህሪ ያለው። ፉኖ ዱቄት ግን ቶሎ ስለማይመጥልን እንዲህ በትኩሱ ቶሎ እንደዚህ እሽት ማድረግ ይፈልጋል እዛን ቆንጆ ቃና እንዲኖረው ማለት ነው። አሁን እንደዚህ በደንብ አሽቸዋለሁ፣ ቆንጆ ሆኗል። ሚጥሚጣ እጠቀማለሁ። እናንተ ሚጥሚጣ እንደ ፍላጎታችሁ ነው ልጆች የሚበሉት ከሆነ ሚጥሚጣ ትጨምሩበት። ያው ግን አዋቂ የሚበላው ከሆነ እንደ ፍላጎታችሁ መጨመርም አለመጨመርም ይቻላል። ግን ሚጥሚጣውን ስንጨምርበት ሞር በጣም ነው የሚጣፍጠው። አዎ፣ እንዴት እንደሚጣፍጥ ጨው፣ ሁሉ ነገሩ በደንብ ተስተካክሉልኛል። አሁን እንቁላሉን እጠብሰዋል። እንደዚህ ምናልባት የተበላሸ እንዳይሆንባችሁ እንቁላል ስትሰሩ አንዱን በአንዱ ላይ አትጨምሩ። እንዲህ በአንድ ሳህን እየለያችሁ ንጹ መሆኑ ስታረጋግጡ ወደ ሌላው ብንገለብጥ ጥሩ ነው። አንዳንዴ ሁሉንም እንቁላል ሰብረን አንዱ ተበላሽቶ ሁሉን ያበላሽብናል እና እንደዚህ አድርገን ብንጠቀም ቆንጆ ነው። ይህ መጠሻዬን ጥጄ ጋለ ብሏል። ትንሽዬ ዘይት ከስር ጠባ አድርጌበታለሁኝ። እንቁላሉን እንዲህ ድቅቅ አታድርጉት። አሁን እዚህ ጋር ሽንኩርትም አልተጠቀምኩም። ትንሽ የጨው ብቻ ነው እንቁላል ውስጥ የተጠቀምኩት ምንም ነገር አልተጠቀምኩኝም። እንዲህ በትልቁ ገርደፍ ገርደፍ ያለ እንቁላል መሆን ያለበት፣ ከጨጨብሳችን እኩል እንዲሆንልን ስንበላውን በጣም ደስ ብሎ ነው የምንበላው። እና እንደዚህ ገርደፍ ገርደፍ ያለ ነው የሚሆነው። አሁን እንቁላሉ መብሰሉን ካረጋገጥኩኝ በኋላ ቅድም የ ያዘጋጀሁትን ጨጨብሳ በሞቀው መጥበሻ ላይ እንደዚህ አድርጌ አንድ ላይ አዋህደዋለሁ ሙቀቱ በፊትም አለቀቅም አሁን ደግሞ ከእንቁላሉ ሙቀት ጋር አንድ ላይ ሆኖ ትኩስ ቁርስ ሆነልን ማለት ነው እውነት በጣም ቆንጆ የሆነ ቁርስ አሰራር ነው በጣም ትወዱታላችሁ ሞክሩት አንዳንዴ የምናውቀው ምግብ ይሆንና መስራት እንረሳለን። እና እንደዚህ ቆየት ብለን ደግሞ እንደዚህ ከቪዲዮን ስታዩ እያስታወሳችሁ መስራት ራሱ ለወጥ ያለ ነገር ማቅረብ ነው እና ይኸው እንደምታዩት ነው። በጣም ቆንጆ ቁርስ ነው፣ በጣም የሚጣፍጥ ማለት ነው። እና እናንተም ያው ሰርታችሁ ሞክሩት። በጣም የምትወዱት በእውነት በጣም ቆንጆ ቁርስ ነው። ምሳ ላይም ብንበላው ቁርስ ላይም ብንበላው በጣም ቆንጆ ምግብ ነው እና ቪዲዮዬን እስከ መጨረሻ ስለተከታተላችሁኝ ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። ቻው ቻው።